ትላንትና ያፌት ላፕቶፕ የላፕቶፑ ፓስወርድ ጠፍቶ ነበረ። ጠፍቶ ስላችሁ ኤፍራታን ለመክፈት ስትፈልግ ስትፈልግ ብትሞክር ብትሞክር አልሆንም ብሎ ነበረ። አሁን ግን ፓስወርዱ በራሷ ስም እንደሆነ አንዳንድ መረጃ እየወጡ ነው። ያፌት በሚወደው ስም ስለሰየመው አሁን ቪዲዮ ሲለቀቅ ፓስወርዱ በራሷ ስም ጽፋ እንደምታገኘውና ከዛ በኋላ ናታን የሚያስፈራራበት የነበረውን ቪዲዮ ሁሉም ደልታ፣ እንዲሁም ደግሞ ድርጅቱም በእጇ ለማስገበች እየዳዳች መሆኑን አንዳንድ መረጃዎች ገብቷል ማለት ነው። ሰሞኑ ድርጅቱ እንደከሰረ ይታወቃል። ያም ደግሞ ኤፍራታ ሆን ብላ ነው። ከዛ ሰዎች ከሚያስገቡ ሰዎች የምትጻጻፍ የነበረችው እሷ ነበረች። እንዴት አገኘችው ካላችሁ፣ ያው ሰሞኑ እንዳያችሁት ሰክሮ ገብቶ ወድቆ ነበረ። ስልኩ ላይ ያለው ኢንፎርሜሽን በሙሉ ወደ ሳ አድርጋ ነበረ። ተደዋውራለችም ተጻጽፋለችም። ስለዚህ ሰሞኑ እንዲከስር ያደረገችው እሷ መሆኗን አንዳንድ መረጃዎች እየወጡ ነው። ከዚህ በኋላ ማነው ያፌት ማንም የሚያስፈራራበት ነገር የለም። አንድ የሚያስፈራራው ናታ ነበረ። ናታም በዛ ቪዲዮ ተነሳ። ያን ቪዲዮ አሁን ዛሬ ወይም ደግሞ ነገ ሲለቀቁ ቪዲዮዎቹን እንደሚጠፉ ነው። ምክንያቱም ፓስወርዱ ተገኝተዋል፣ በራሷ ስም አግኝተዋለች ማለት ነው። ከዚህ በኋላ ናታ ማነው ያፌት የሚያስፈራራበት ማን ይሆን ባይታወቅም፣ ይሄ ነው ያለው ነገር። ሌላው ደግሞ ማነው የፍራታን ብር እንፈለገችው እያሰሞኑ ጠረጠር ነው። ብዙዎቻችን የናታና ያፌትን ምናልባት ወንድሙ ስለሆነ ወይም ደግሞ መረጃ ስላላት እሱ ደግሞ ከድቶ ነበረ፣ ሰክሮ እንዲሁም ደግሞ በስካር መንፈስ አወርቶ የነበረውን ስለ አባቱ ነገር እሳ ደግሞ ጠንቀቅ ብላ ይዘዋለች። ከነቃ በኋላ ስትጠይቀውም እሱ ወንድሙ እንዳልሆነ ጠንቅቆ ተናግሯል ማለት ነው። እኛን ደግሞ ብዙዎቻችን ሰሞኑ የተፈለገው ብር የዛ ይሆናል ብለን ነበረ። ነገር ግን እሱ ያፈለገችው ብር የገኒና የራስዋ ጉዳይ ነው አንዳያችሁ መጀመሪያ አካባቢ ገኒ እዛ ቤት እያለች እንዴት እንደሚዋደዱ እንዴት እንደሚሳሳቁ እንዴት እንደሚተያዩ ግልጽ ነው አሁን ግን ኤፍራታ የገኒ ልጅ መሆኗን ስትሰማ እጅግ በጣም አዝናለችም እንደ መጀመሪያ አይደለም ገኒ በአሁኑ ሰዓት እዛ ሄደ ጉድ ተከፈተችው ለምንም አይደለም ልጁ አለማግኘት ነበረ ያው እሷ ሙሉ ለሙሉ መቶ ፐርሰንት ልጇ እንደሆነች ነው የምታውቀው። ኤፍራታ ደግሞ ያው ጥርጣሪ ገብቷት ይሄ ነገር ያው ዲኤንኤን ያስፈልጓል ብላ ብር ፈለጋ ነበረ። ብሩም እንዳያችሁት ነው። ሰውየው መላመናትም ሚስጥ ነገር ነው። ያው ቤዛ ደግሞ እሰጣለሁ ብላለች፣ ቃል ገብታለች። ግን እስካሁን ብሩ ስንት እንደሆነ ታወቀ ነገር የለም። ከዚህ በኋላ ያፌድስ በምንድን ነው የሚያስፈራራው የሚለውን ሌላው የጽዮንና የቢኒ ያው ፍቅር ነው ወይም ደግሞ ጓደኝነት ልበለው ወይስ ምን ልበለው ባላቅም፣ ሁለታቸው ነገር ግራ ገብቷታል። ትናንትና ጽዮን እንደጠራቻት እናቃለን። ያወያቸትም ደግሞ ስለዚህ ነገር ነበረ። የፍራታ ግራ ቢገባትም መቼ እንደመቼን ይህን ሁሉ ውስጥ እንደገቡ ግራ ገብቷታል። ስለዚህ ድብቅ ነች ማለት ነው። ሳትነግራት ነግራት እሷ ይሄ ሁሉም እየነገረቻት ቤተኛው ሰዓት አሉ እንጃ። ይህም ደግሞ ልታስቆመው ፈለገችው። ያው ያፌት ነው ያፌት ያክስቱ ልጅ የሆነው ያን ማን ነው የሚባለው ልጅ አቀናብሮ እንዴት አደረገ ታያላችሁ። ያፌት ደግሞ ስለሚፈራው ያፌት እንድታወራው እንዲያወራው ይሄ ነገር ከየት እንደመጣ እሱን ለማስፈራራት ያው ጠየቀችው። ነገር ደረደ ቤፍረተም ደግሞ ማድረግ ከቻለች ይሄ ነው። ስለዚህ የአፌትን ቢኒን ለማን ነው ያን ያክስቱ ልጅ ማን ነበረ ስሙ፣ እሱን ማንቁሩ ሲይዘው ሁሉም ነገር ይተዋል ማለት ነው። ግን የጽና የቢኒ ፍቅር ይቀጥላል ወይስ ይቋረጣል የሚለውን እኛም አልገባንም። የራሳችን የእነሱም የራሳቸው ጉዳይ ነው። ግን ዋናው ጭቅጭቅ ንዝንዝ ውስጥ ገብቷል። ሌላው ያው ልሪት እንዳልሞተች ነው አልሞተችም፣ ግን የሞተች አስመለስላችኋል፣ ግን እንዳልሞተችም ሰምቻለሁ። ለ የቢንና የጽ ፍቅር ያው ትንሽ ያዝናናልም ልምም ትንሽም ያስቃልምም ግራም ያጋባል። ከመቼ መቼውም እንደዚህ ጠቅላላ አድርጎ ወደ ፍቅር እንደገቡ ባይታወቅም ግን እያየናቸው እያየናቸው የጀመሩበትም አካባቢ እናቃለን፣ እንዴት እንደጀመሩ ማለት ነው የቀልድ የቀልድ የእሷን ለማስታወስ ተብሎ ነበረ። እንግዲህ ያው ቀልድ ተብሎ የተጀመረው ነገር መጨረሻው ይሄ ነው ማለት ነው። አሁን እነሱ እንደዚህ ሲጭቃጭቁ ሳይሆን ሁሌም ማስታወሳት ገኒ ነች። ገኒ የምትናገረው ነገር እና ስለ ፍቅር ሁሉም ሰው በእፉዬና በናታ ይማር እያለች ነበረ፣ ሁሌም ማለት ነው። እኛ እንዳሰብነው አይደለም። ምንም መሥዋዕት ብትከፍሉ ምንም ብታደርጉ እሱ ካለው ነው ብላ ነበረ እና የፍረታና የናታን ፍቅር እታይም ወይ ብላ ያው ምሳሌ የምታደርጋቸው ሰዎች ነበሩ ማለት ነው። ስለዚህ እኔም ከዛ አስለይቼ ያለው ምክንያቱም ተመሳሳይ ነው። የነዚህ ደግሞ ጭራሽ ፈጠነ ማለት ነው። ከዚህ በኋላ ይቀጥላሉ ወይ አይቀጥለውም የሚለውም እሱም የምናይ ይሆናል ማለት ነው። ሌላ ያው ቤዝነች ነች ቤዝ ደግሞ ከአዲሷ ነው ያው፣ ከአዲሷ ሰውዬ ግን የፍራታ ይሄ ሁሉ የምታደርገው ድጋሚ ከናታ ለመገናኘት ነው። ናታን እንዲያመልጣት ፈልገ ነው ያጣደፈችው ሁሉም ነገር ማለት ነው አ ለዛ ነው የት ነው የምሄደው። እሱም ደግሞ ያው ከአዲሱ ፍቅረኛው ጋር የዘፈን ዳር ውስጥ ነው የሚባለው። አሁን እንደዛ ጭዌ ነገር ጀምሯል። ይሄ ደግሞ የፍራታ ስታቅ በጣም ነው የምታብደው ማለት ነው። እሷ የእሱን ብላ የናከልክ ከፈለች ከከፈለች እሱስ መገመት ያቅጣዋል የሚለውን ያው ይሄ የእኛም ገብቶናል አይደለም የእሷ ስለዚህ መጠበቅ አለበት ነው ትንሽ አያራሩጠው ነው ሰምተሃል አቶ ናታ ማለት ነው ያችኛው ደግሞ አዲስ እኔ በነገራችን ላይ አዳዲሶቹ አልተመቹኝም አንዳቸውም ማለት ነው ምናልባት እሱ የስራ ጉጉድ ስላለው ስራ ለማስቀደም ሊሆን ይችላል የጓጓለትም ይህም ናክነትና የሚለት የደሱ ይመስለኛል። ያው እናቷ ስራ የምታስገባ ስለ ስራ ስራ አወራች የዚህ ይመስለኛል። አሁነች ሴትዮ ደግሞ በዚህ ምክንያት አድርጋ ልትጎዳም ጎዳም ትችለዋለች። እና የዛሬ ሰው ክፉ ነው። ሁ ምክንያት አድርጋ ቅበሆን ነገር ልትበቀለው ትፈልጋለች። እሷ አለችው ነገር ነው አጋጣሚ። ምክንያቱም ሰው እንደዛ አያስብም እሱ እንደሷ ማለት የልጅቷ የናክል እንትን ብሎ አባት አደለም። እና ነበርሽ እንዲህ በሉኝ አው ስራ ሲባል ነው። ስለዚህ ስራ ስለሚፈልግ ያው ስስ ጎኑ ስራ ስለሆነ በስስ ጎኑ የምታጠቃው ይመስለኛል ሴትዮዋ ማለት ነው። አው አንዳንዴ ሰዎች ሲያጠቋቸው ሲፈልጉ የሆነ እንትን ነው የሚመጣባቸውና ማለት ቢላችሁ ቢላችሁ በሆነ መንገድ ሲያጣችሁ እንደዚህ በስስ ጎናችሁ ይመጣል። እንትን ትላንትና ሀቢባ በጣም ነው ያሳዘነችኝ። በእምር እከታተላታለሁ። እንግዲህ ያው እናቷን ሰደቡ፣ አባቷም ሰደቡ፣ ሁሉ ነገር ሰደቡ። በቃ ምንም አልወድቅ አላቸው። በነገራችን ላይ ያው አካውንት ያዘጋሉ፣ አካውንት ከፍተ ትመጣለች። ሰው ደግሞ የት መሆን እንዳለበት ጠንቅቆ ያውቃልና ምንም አልሰበር፣ አልወድቅም፣ አልጠፋም ስትላቸው በጣም በምትወደው ብዙ ፈተና በተፈተነችበት በልጇ መጡባት ማለት ነው። ስለ ልጇ ሁሌም ስለ እሱ ከጀመረች ማውራት በጣም ነው የምታሳዝ። ነው ያሳለፈችው ነገር ያው ማንኛውም እናት የልጇ መስዋዕት ትሆናለች እና የእሷ ሲወለድ ጀምሮ መስማት ስለማይችል ታውቃላችሁ የእሷን ታሪኩ ማለት ነው። ግን አሁን በዲቫይዝ ይሰማል። ያን በጣም እንደምትወደው ከትንሿ ልጅ ራሱ የበለጠ እሱን እንደምትወድ ሁሌም ትናገራለች እና በምትወደው በስስ ጎኗ መጡባት መጡበት ማለት ነው። ትላንት የምር በጣም ነው የሚያሳዝነው ይሄ ነገር። እስከኢትዮጵያውያን ይጠበቃል ወይ እንደዚህ አይነት ስድብ? ልጅሽን የማይሰማ ደንቆሮ ምናምን ብሎ ሲሰድዋት፣ የምር አንዳንዴ ምቀኝነት ወደር ሲያጣ በጣም ነው የሚያስጠላው። የምሬ ነው። ከቻላችሁ እንደሳ ሰው እንደሷ ወይም ደግሞ እሷን ተዋትና፣ በሌላኛው የተሻለ ስሩ። ሰው ይመጣላችኋል። እሷ ሰው ሰብስባ ይዛ ነው ቁጭ ብላ። ሰው ሰው መርጦ ነው የምሄደው የት ይጠቅመኛል፣ ምንድን ነው የምከተለው፣ ምንድን ነው የማዳምጠው ብሎ ያው ይሄ ለመረጠበት እሷ እንግዲህ ደውላ ላስመጣች። በቃ ምንም እንደ ሌሎቹ አትሳደብ፣ ፖለቲከኛ አትሳደብ፣ በቤቷ ብሔር አይወራ፣ ሃይማኖት አይወራ እና ያለችውን ያክል ጥሩ ስራ ሰርታለች፣ የታመሙት አሳክማለች፣ እርዳታ የሚፈልጉ ረድታለች። ቁጭ ብላ በአንድ ቀን ሁለት ሚሊዮን አምስት ሁለት ሚሊዮን አምስት ሶስት ሚሊዮን የመሰበሰበች ቀን ነበር። እና እንደዚህ ደግ የሚሰሩ ሰዎችን ሚዲያ ላይ ለማጥፋት በምልማ ማልሰበር አለቻቸው የምር በአባቷ በእናቷ በቤተሰቦቿ በባሏ በሁሉም ነገር አልሰብር ስትላቸው ይሄ ሁሉም ያው እንትን ባየችበት በልጅ አልመጡበት፣ ትናንትና አቃታት ማለት ነው። እጅግ በጣም ነው አሳዘነች። ይብለህ ነው መናገር። ሰው ያኔ በስራው ነው የሚወደደው የሚጠላው፣ በእምነቱ አልመጡ ሰው የምንፈልገው። ለምን ድንጋይ ያመልክ ማለት ነው? ስራው እንጂ ሰው አይጠላም የሚጠላው። አረህ እንጃ ብቻ፣ እኛ በጣም ነው የምናስጠላው። በተለይ ኢትዮጵያ አንዳንድ ደግሞ እኔ እንጃ እኔ ይብላኝ ያስተዳደጋቸው፣ ይብላኝ የወለዳቸው። ምንም የማያውቅ እሷን እንደፈለጋችሁ መቀድቀድ ትችላላችሁ፣ እንደፈለጋችሁ ማድረግ ትችላላችሁ። ግን ምንም የማያውቅ ልጅ መስማትን የማይችል እሷ ስነካባት ያው መናደዱ አይቀርምላችሁ። አዎ በእሱ አልቻለችም። ትላንት የምር በጣም ነው ያሳዘነችኝ። የምር ነው ላችሁ እሷም ደግሞ ያወራችው ራሷ ነች። የሌሎችም እናቶች ከጠቀመ በዚህ በዚህ በዚህ በዚህ ብላ አብራርታለች። ከዛ በፊት የሰራችው ስራ ጥቅም ነበር። ትጠጣ ነበረ። የድሮ ፎቶም እያንዳንድሽ የድሮ ፎቶሽ የሚመጣ የድሮ ባክግራውንድ እኮ እንዴ ከእሷም ትብሱ ይሆናል። በድሮ በሬ ያረሰ የለም። እና አንዳንዶቻችሁ ሰገጥ የምትሆኑ አላቸው። ብቻ ሰላማችሁ ይዛ በስስጎና ትግቡ ለማለት ነው።